ሰበር ዜና የሲዳማ ህዝብ ክልል ስለሆነ ሳይሆን በስደትና በልመና ላይ የሚገኘው ወንጀለኞችና የሲዳማን ህዝብ የሚያራቁቱ ሰዎች በስልጣን ላይ ስለተቀመጡ ነው ሲሉ የሰብአዊ መብት ተሟጓቹ አቶ ደንቦባ ናቴ ተናገሩ። እኛ ራሳችንን በራሳችን እናስተዳድር ብለው ከጠየቁ በኋላ እና ያንን ካገኙ በኋላ እየተሰደዱ የበለጠ ለማኝ እየሆኑ ነው የመጡት። የለማኝ የሆኑበት ምክንያት ክልል በመሆናቸው ሳይሆን በላያችን ላይ የተቀመጡ ሰዎች ወንጀለኞች፣ ተሰብስበው የሲዳማን ህዝብ የሚያራቁቱ ሰዎች በስልጣን ላይ እንዲቀመጡ ነው የተደረገው። ይህንን ስንል አንደኛ በመሬት ነጠቃ በከፍተኛ ሁኔታ የሲዳማን መሬት ገዝ ወስደው እየቸበቸቡ በብዙ መልኩ በብዙ ቢሊዮን ደረጃ የሚቆጠር ገንዘብ መሰብሰብ ችሏል በአጭር ጊዜ ውስጥ። አቶ ደንቦባ ሲቀጥሉም የመንግስት ሰራተኛ የነበረ ግለሰብ በአምስት ዓመታቱ ውስጥ 85 ሚሊዮን ብር ጥሬ ገንዘብ፣ 90 ሚሊዮን ብር ተንቀሳቃሽ ንብረቶችና በአሜሪካ ሀገር በ300 ሚሊዮን ብር መኖሪያ ቤትም ገዝተዋል ሲሉ የክልሉን ፕሬዚዳንት አቶ ደስታሌ ደሞን ከሰዋል። ሲዳማ ክልል ፕሬዚዳንት አቶ ደስታሌ ደሞ ገንዘብ ጥሬ ገንዘብ ከ85 ሚሊዮን ብር በላይ ተቀማጭና ተንቀሳቃሽ የሆኑ ንብረቶች ከ80 ነው ከ90 ሚሊዮን በላይ እንግዲህ የመንግስት ሰራተኛ ነበረ። በአጭር ጊዜ ውስጥ ገብቶ አራት አመት ሳይሞላ እና ሶስት አመት ሳይሞላ 85 ሚሊዮን የሆነ ተቀማጭ ገንዘብ እና ተንቀሳቃሽ ያልሆነ ንብረት ከ90 ሚሊዮን በላይ የሆነ አሜሪካ በ300 ሚሊዮን ብር ወደ አሜሪካ ተለውጦ የራሳቸውን ንብረት ቤት እንደገዙ የሚያስረዱ ማስረጃዎች ውሬ ሳይሆን ማረጋገጫዎች አሉ። የሲዳማ ክልል ፕሬዚዳንት አቶ ደስታሌ ደግሞ በአሜሪካ ሀገር በ300 ሚሊዮን ብር መኖሪያ ቤት በመግዛት በዋሳ ከተማ ብቻ ከ7400 ካሬ ሜትር በላይ ቦታዎች በስማቸው እንዳለና ከስድስት ከኪሎ ግራም በላይ ወርቆችን በሙስና ተቀብለዋል እየተባሉ ስማቸው በስፋት ይነሳል። የፌዴራሉ አጣሪ ቡድንም በአርቲስቱም በአክቲቪስቱም በፖለቲከኛውም በስደተኛውም በጎሮም ሰውም በጎልማሳ ሰውም በወጣቱም በአሮጊቱ በከባድ የሙስና ወንጀል ስማቸው የናረውን የክልሉ ፕሬዚዳንት ላይ አፋጣኝ ምርመራ አድርጎ ፕሬዚዳንቱን በቁጥጥር ስር እንዲበለው ጣቢያችን ለፌዴራሉ አካል ጥሪ ያቀርባል። ሰበር ዜና የሲዳማ ህዝብ ክልል ስለሆነ ሳይሆን በስደትና በልመና ላይ የሚገኘው ወንጀለኞችና የሲዳማን ህዝብ የሚያራቁቱ ሰዎች በስልጣን ላይ ስለተቀመጡ ነው ሲሉ የሰብአዊ መብት ተሟጋቹ አቶ ደንቦባ ናቴ ተናገሩ። እኛ ራሳችንን በራሳችን ራሳችን እናስተዳድር ብለው ከጠየቁ በኋላ እና ያንን ካገኙ በኋላ እየተሰደዱ የበለጠ ለማኝ እየሆኑ ነው የመጡት። የለማኝ የሆኑበት ምክንያት ክልል በመሆናቸው ሳይሆን በላያችን ላይ የተቀመጡ ሰዎች ወንጀለኞች፣ ተሰብስበው የሲዳማን ህዝብ የሚያራቁቱ ሰዎች በስልጣን ላይ እንዲቀመጡ ነው የተደረገው። ይህንን ስንል አንደኛ በመሬት ነጠቃ በከፍተኛ ሁኔታ የሲዳማን መሬት ገስ ወስደው እየቸበቸቡ በብዙ መልኩ በብዙ ቢሊዮን ደረጃ የሚቆጠር ገንዘብ መሰብሰብ ችሏል። በአጭር ጊዜ ውስጥ አቶ ደንቦባ ሲቀጥሉም የመንግስት ሰራተኛ የነበረ ግለሰብ በአምስት ዓመታቱ ውስጥ 85 ሚሊዮን ብር ጥሬ ገንዘብ፣ 90 ሚሊዮን ብር ተንቀሳቃሽ ንብረቶች እና በአሜሪካ ሀገር በ300 ሚሊዮን ብር መኖሪያ ቤትም ገዝተዋል ሲሉ የክልሉ ፕሬዚዳንት አቶ ደስታሌ ዳሞን ከሰዋል። ሲዳማ ክልል ፕሬዚዳንት አቶ ደስታሌ ዳሞ ገንዘብ ጥሬ ገንዘብ ከ85 ሚሊዮን ብር በላይ ተቀማጭና ተንቀሳቃሽ የሆኑ ንብረቶች ከ80 ነው ከ90 ሚሊዮን በላይ እንግዲህ የመንግስት ሰራተኛ ነበረ በአጭር ጊዜ ውስጥ ገብቶ አራት አመት ሳይሞላ እና ሶስት አመት ሳይሞላ ሰማኒያ አምስት ሚሊዮን የሆነ ተቀማጭ ገንዘብ እና ተንቀሳቃሽ ያልሆነ ንብረት ከዘጠና ሚሊዮን በላይ የሆነ አሜሪካ በሶስት መቶ ሚሊዮን ብር ወደ አሜሪካ ተለውጦ የራሳቸውን ንብረት ቤት እንደገዙ የሚያስረዱ ማስረጃዎች ወሬ ሳይሆን ማረጋገጫዎች አሉ። የሲዳማ ክልል ፕሬዚዳንት አቶ ደስታሌ ደግሞ በአሜሪካ ሀገር በ300 ሚሊዮን ብር መኖሪያ ቤት በመግዛት በሀዋሳ ከተማ ብቻ ከ7400 ካሬ ሜትር በላይ ቦታዎች በስማቸው እንዳለና ና ከ6 ኪሎ ግራም በላይ ወርቆችን በሙስና ተቀብለዋል እየተባሉ ስማቸው በስፋት ይነሳል። የፌዴራሉ አጣሪ ቡድንም በአርቲስቱም በአክቲቪስቱም በፖለቲከኛውም በስደተኛውም በጎረምሳውም በጎልማሳውም በወጣቱም በአሮጊቱ በከባድ የሙስና ወንጀል ስማቸው የናረውን የክልሉ ፕሬዚዳንት ላይ አፋጣኝ ምርመራ አድርጎ ፕሬዚዳንቱን በቁጥጥር ስር እንዲያውለው ጣቢያችን ለፌዴራሉ አካል ጥሪ ያቀርባል። ኮፒሊንክ ሊንክ ሼርና ሪፖስት ማድረግን አይዘንጉ። ሲዳማ ኒውስ የህዝብ ድምፅ